ገነፍ ለአይን አይኑን እያየሁ ኢቫ ምግቡ ሲቆይባት ምን ብትል ጥሩ ነው ምግቡ ስጥ ያ ስለ መድሃን ለም ለመድሃኒዓለም በድጋሚ ሰብስክራይብ ያደረጋችሁ ሰብስክራይብ ላይክ ሼር እያደረጋችሁ አብራችሁን ቆዩ እወዳችኋለሁ ሰላም አለይኩም ወረመቱላሂ ወበረካቱ። ውድ የአሚር ዚኩል ቤተሰቦች እንደምን አላችሁ? ዛሬ በጠዋት ተነስቼ ፈኪጋ ኢፍጣር ፕሮግራም ተጠርተናል። ና ይ ምን እንደምመስል። ወደ ቢሮዬ እየሄድኩኝ ነው፣ መጨራረሳቸው ስራዎች ነበሩ። ቢሮ ከገባው በኋላ ትንሽ ማስተካከል ያለብኝ ነገሮችን አስተካክዬ የማታ ፕሮግራሜን ፈኪጋ ለመታደም እየተዘጋጀው ነው ማለት ነው። ያው እንግዲህ ደስኪ ምናምን የሚያስተካከልኩት ነገር የለም። ጀስት ስራዎች የመጨራረስ ብቻ እና ብቻ ነው ያሰብኩት። በሰራራ መሀል እንግዲህ እቺን ቪው እያየሁኝ ነው የሚገርማችሁ ማለት ነው። ከወለል በታ በላይ ሀምሳ ሺህ ጫማ ከፍታ ላይ ነው ያለሁት። ለማንም ይሄ የጾመኛ ወሬ የጾመኛ ሰው ንግግር ነው። እንዴት ናቸው? ብቻ ዛሬ ለማንኛውም ው በጠዋት ተነስቼ ውሎን አሳይቻቸዋለሁ። መቼ በጠዋት ተነስቼ ቢሮዊ ሄጄ ምናምን በካክሞኝ ስሬን ጨራርሼ ምን ብዬ ወደ ፈኪ ቤት እየሄድኩ ነው። አንዳንድ ነገር አምጣልኝ ብላኝ ደውላልኛለች። ወላሂ በጾማ አንጀቴ ታለፋኛለች። ይህም ቪዲዮ ስታየው ፈኪ ለአንቺ ነው፣ እንደዚህ ሁሉ ውጣ ውረድ የማደርግ ግን ወዳቴ ኑሪልኝ። ይችላለ ደርሰናልና፣ ፈኪ ቤት ነው፣ ውስጥ ላሳያችሁ

አሰላሙ አለይኩም እ አራበለው ማን ገና ስገባ ማን እንዳለ፣ ይኸው። እንደምን አላችሁ? የሚገርማችሁ ከእኔ ቀድመው ሳዘገጃጁ የቆዩት ምርጥ ወንድሞቻችን ናቸው። እዚህ ጋ ወሬ ብቻ ምን እየሰራሽ ነው? አሁን ገና ሀብቲ ወ እንደምታብሪ እኮ ወላሂ፣ በጣም ሜንጦ። ያስሚን ትባላለች። ይቅርታችሁ፣ አይባልም እሷ ደግሞ ያስሚን ትባላለች። የሱሱ የልብ ጓደኛዋ ናት። የወደዋ ባለቤቴ ሜን

እና እንግዲህ ዛሬ አንድ ላይ እናፈጥር ነው ያለውን ነገር እንግዲህ ታያላችሁ በዛው። እሺ፣ ከዚህ ውስጥ እንዳለ ከተሰራው ነገር ውስጥ ምን ኮንትሪቢዩት ታደርገሻልአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአልጽምችአል ሙያ ፈላይ ነው ልጅያጂሽ ዞናጮ ተውቴ ምን ያህል እንደምንወድሽ ታውቂያለሽ። ወላሂ በጣም ፋሚሊዎቻችን ማለት ነው፣ ብዙ ኮሜንት ያደርጋሉ ይደውላሉ ምናምን ነው። እሺ

አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዴ ፈኪራሾ ፋሚሊዎች እንደምን አላችሁ? እኔ ያለሁት ደህና ነኝ፣ አልሐምዱሊላህ። ሰሞኑን ትንሽ ተጠፋፍተን ነበረ። ያው እንግዲህ በአዲስ ነገር እና ሽምርቅ ሽምርቅ እና እየተባለ በሆነ የረመዳን ኢፍጣር ተመልሼ መጥቻለሁ። እንግዲህ ዛሬ ጓደኞቼ ጠርቻለሁኝ እ ይመጣሉ አንዳንድ ጓደኞቼ የመጡም አሉ።

ምግብ ይሰራ ነው። ለማይፆም ለክርስቲያንም ለሙስሊሙም ነው። ክ ኢቫን በአይና እየቀረፀች ነው የኛው ሁላችሁም ጓደኞች ናቸው። እና ውድ ቤተሰቦቻችን ያመጡትን እንዲሁ አይታችኋቸዋል። ደግሞ የሚመጡም አሉ። እስከ መጨረሻ ድረስ አብራችሁ ቆዩ። በድጋሚ ሰብስክራይብ አላደረጋችሁ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ቆዩ። እወዳቸዋለሁ። አሁን ደግሞ ማን እንደመጣ እዩ። ላልዩ አሰላሙ ዐለይኩም አልጠፋባችሁም መንገዱ ሀቢብቲ እንዴት ነ አለም፣ ሰላም ሰላም ዐለይኩም ረ በረካቱ፣ እንዴት ናችሁ? ወርቋ ቢታኒያና ዙዙ ደርሰዋል። ዛጋ ላ ለም ላ አሁን እንግዶቻችን ሶስተኛ ሆነው ተገኝቷል። ራንክ ተሰጥቷችኋል። ለዛ ወደ ቤት እንሄዳለን። ሩቅ መንገድ ነው ያመጣችሁ ጋይዝ። አንቺ አይ ለማን ዘተ የሚገርም ሰፈር። በህይወቷ ባመጣት እንደዚህ አይነት ሰፈር ምናምን ምናምን ያው ሊፍት ገና ስላልሰራንለት ነው እንጂ ኦልሬዲ ተዘጋጅቷል። የእኛ ሰፈር ይለያል። የቀረማ ሊፍት እራሱ ነው

ሁላችንም ተሰበሰብን። ያው ያልመጡ እንግዶች አሉን፣ እንግዲህ እነሱ እስኪመጡ ደግሞ እንጠብቃለን። ያው የሚገራርሙ ፍሩቶች ተዘጋጅተዋል። ምግቦቹን በጣም ደስ ይላሉ። እንደዚህ ቁጭ ብለው እህት ወንድሞቻችን ደግሞ ሲጫወቱ ማየት በጣም በጣም በጣም በጣም ነው ደስ የሚለው። ወላሂ የሁሉም ፈገግታ የእኛም ፈገግታ ነው። ኢቫ ምግቡ ሲቆይባት ምን ብትል ጥሩ ነው ምግቡ

ሙባረክ እንኳን ለረመዳን አደረሳችሁ። ሰብስክራይበር እያደረጋችሁ እያረጋችሁ ተከታተሉ። ረመዳን አህመድ ሙባረክ ን ሙባረክ እንኳን ለ1446ኛው ለኢድ አልፈጥር ለረመዳን አደረሳችሁ። ቀን የቀረችን እችን ቨርቱ እና ጠንክሩና ሸቃቅሎ አጅሩ መቻች ረመዳን ሙባረክ እንኳን ለ1446 ተኛ የረመዳን ለ የረመዳን ወደ ሰላም አደረሳችሁ አደረሳችሁ።

እናንተም ከአረባ ሀገር ያላችሁትም ሀገሩ ጭም ያላችሁት ሁላችሁም መጣችሁ በቤተሰባችሁ ሰባችሁ ጋር መጣችሁ፣ ጾሙ መከፈቱ አላህ ያድርጋችሁ። አንዳንድ ደግሞ ኦዲንሶች አላችሁ ደግሞ ኢንሻአላህ እኛ ጋር ተሰብስበን እናፈጥራለን ብዬ አስባለሁ እና ረመዳኑ ሙባረክ። ወሰለም አለይኩም ሰላም

እንደምናላችሁ ውድ ወንድሜን ሰብስክራይብ እያደረጋችሁ ሰብስክራይብ አርጉት። የአሚር ፋሚሊዎች ሰብስክራይብ እያደረጋችሁት። ለመላው የእስልምና እምነት ተከታዮች በሙሉ እንኳን እንደ ረመዳን ጾም ሰላም አደረሳችሁ። የፍቅር፣ የሰላም፣ የጤና ወር ያደርግላችሁ። ሙሽራውን አሚድ

ሰላሌምእንዲናቱ የአሙ ቤተሰቦች እንግዲህ ዛሬ እዚህ ላይ ተገናኝተናል። እስካሁን ቪዲዮ ላይ አብዛኛው ቪዲዮ ላይ ያልገባው እንግዳ ስለነበረ ቪዲዮ ላይ ሚያቀቡ ወደ እሷ ነው እና የአሙን ዩቱብ ሰብስክራይ አድርጉም ሙ

አሳልፈናል በጣም ወዳችኋለሁ። በጣም አከብራችኋለሁ። በዙሪያ ያላችሁ ጓደኞች ቪዲዮ ምትሉት ከሆነ አላህ ያክብርልኝ። እናንተ ደግሞ ሰብስክራይብ ያደረጋችሁ አሰላማ